ለመተንፈሻ አካላት ጤና አዘውትረን መመገብ ያሉብን አራት ምግቦች። በዚህ ቪዲዮ ለመተንፈሻ አካላት ጤና በጣም ወሳኝ የሆኑ ከብዙ ምግቦች ውስጥ አራት ምግቦችን መርጠን ይዘን መጠናል። ተጠቀሙባቸው። እነዚህ ምግቦች ያተነፋፈስ ስርዓትን ብቃትን፣ ጥራትን በመጨመር የሳምባ ህብረ ህዋሳት ራሳቸውን እንዲያድሱ፣ እንዲጠግኑ በማድረግ በመተንፈሻ አካላት የሚፈጠርም ብግነት፣ እብጠት፣ ቃጠሎ በመቀነስ ወይም በማስወገድ የመተንፈሻ አካላት ጤናን ለማስጠበቅ ይረዳሉም። የመተንፈሻ አካላት ምንላቸው ካፍንጫ ጀምሮ እስከ ሳንባ ያሉትን አካላት ይሆናል። ሳንባን ጨምሮ የመተንፈሻ አካላት ጤና የሚያሳስባችሁ ከሆነ ይህ ቪዲዮ ለእናንተ ነው። ላይክ፣ ሰብስክራይብ፣ ሸር ይደረግ። ቪዲዮ እንድትረዱት እስከ ፍጻሜው ተመልከቱት። መቼም ይህ ጠቃሚ መረጃ እንዲያልፋችሁ አትፈልጉም። እስኪ ሁላችሁም ይህን ቪዲዮ ላይክ ላይክ አድርጉት። ለመተንፈሻ አካላት ጤና ከሚያገለግሉ አራት ምግቦች ውስጥ በአራተኛ ደረጃ የሚገኘው ነጭ ሽንኩርት ይሆናል። ነጭ ሽንኩርት ለመተንፈሻ አካላት ጤና በጣም ጠቃሚ ነው። የዚህ ጠቃሚነት ሚስጥርም አሊሲንና ሰልፈር የተባሉ ኮምፓውንዶችን በመያዙ ነው። እነዚህ ኮምፓውንዶች የሳንባ ችግርን፣ ኢንፌክሽንን ለመከላከል ይጠቅማሉም። የባክቴሪያ፣ የቫይረስ፣ የፈንገስ ተህዋስያንን ለማስወገድ ይጠቅማሉም። አሊሲን የተፈጥሮ ክኒን ወይም የተፈጥሮ ጸረ ህዋስያን በመባል ይታወቃል። በመተንፈሻ አካላት ላይ የሚፈጠርን የሙከስ ወይም የፈሳሽ ክምችት ለመቀነስ ይረዳል ኔሽን ሽንኩርት ጸረ ብግነት ባህሪ አለው ናይ ሽንኩርት ፕሮኢንፍላማቶሪ ሳይቶኪኒንስ በመመረትን በመከልከል የሳምባ ህብረ ሕዋሳት ሪቴሽን ወይም ጉዳትን ይከላከላል ናይ ሽንኩርት ወደ መተንፈሻ አካላት ወደ ሳምባ የደም ፍሰት እንዲጨምር በማድረግ የመተንፈሻ አካላት ጤናን ያስጠብቃል ሽንኩርት ወደ ሳምባ የሚጓዙትን የደም ስሮች እንዲሰፉ በማድረግ ወደ መተንፈሻ አካላት ወደ ሳምባ ወይም ወደ እነሱ ህብረ ሕዋሳት በቂ ኒውትረንትና ኦክሲጅን እንዲደርሳቸው ያስችላል። ሽንኩርት መርዛማ ንጥረ ነገሮችን ወይም ቶክሲኖችን በማምከን ለሳምባ ጤና ያግዛል። ሽንኩርት የጉበትን የማምከን ስራ ወይም የዲቶክስኬሽን ስራ በማገዝ ቶክሲኖች እንዳይበዙ እንዳይከማቹ በማድረግ የሳምባ የስራ ጫናን ይቀንሳል። የሽንኩርት በሽታን ወይም ኢንፌክሽንን የመከላከል አቅም የመተንፈሻ አካላት ትቦን ወይም ሪስፒራቶሪ ኤርዌይስ የማጽዳት ስራን የሚሰራው በአሊ ና እና በሰልፈር ኮምፓውንዶች ነው ብለናል። የመጀመሪያው የአሊሲን ጥቅምም አሊሲን የጸረ ባክቴሪያ የጸረ ቫይረስ ጥቅም ይሰጣል። እንዲሁም የጸረ ፈንገስ የጸረ ፓራሳይት ወይም የጸረ ትላትል ጥቅም ይሰጣል። የደም ግፊትን በመቀነስ ኮሌስትሮልን በመቀነስ የፕላቴት ክምችትን በመቀነስ ለልብና ተያዥ አካላት ጤና ይጠቅማል። የጸረ ብግነትና የጸረ ኦክሲደንት ጥቅም ይሰጣል። እንዲሁም ለህዋሳት ጥበቃ ይረዳል። ካንሰር ለመከላከል ይረዳል። ለአንጎል ጤና ይጠቅማል። የማስታወስ አቅምን ለመጨመር ይረዳል። እንዲሁም ለማምከን ወይም ዲቶክሲፊኬሽን ስራ ይረዳል። ነሽንኩር ሳልፈርን በመ ያዙ ለጉበት ጤና ይረዳል። የማምከን ሂደትን ለማገዝ ይረዳል። ጸረ ኦክሲደንትን በመሆኑ ከኦክሲዳይዝ ጉዳት ይጠብቀናል። ለፕሮቲን ለኤንዛይም መዋቅር ጥበቃ ያገለግላል። ለጸረ ብግነት ይረዳል። በሽታ የመከላከል አቅምን ለመጨመር ይረዳል። ለአንጎል ጤና ይጠቅማል። ለነርቭ ስርዓት ጤና ይጠቅማል። የካንሰር ህዋሳትን ለመዋጋት፣ ለመከላከል ይረዳል። ለጁንታልዝ ወይም ለመገጣጠሚያ ጤና ያገለግላል። የመቅመስ የማሽተት አቅምን ለመጨመር ይረዳል። አንዳንድ ጥንቃቄ ማድረግ ካለባቸው ሰዎች ውጭ ሽንኩርትን መመገብ ይህን ሁሉ ጥቅም ለማግኘት ይረዳል። ስለዚህ ተመ እንዲለውት እንላለን። ለመተንፈሻ አካላት ጤና ከሚረዱ አራት ምግቦች ውስጥ በሶስተኛ ደረጃ የሚገኘው አፕል ነው። አፕል የመተንፈሻ አካላትን ጤና ለማስጠበቅ ጠቃሚ ነው። የዚህ ተግባሩ ምክንያትም በኪሪስቲን ኮምፓውንድ፣ በቫይታሚን ሲ፣ በፋይበር ይዘቱ ምክንያት ነው። በእነዚህ ንጥረ ነገሮች ምክንያትም የሳምባ አቋም ተግባር እንዳይወርድ ይረዳል። በተሻለ ሁኔታ ሳምባ ተግባሯ እንድተገብር ይረዳል። የሳምባን ብሮንካይ የተባለውን መዋቅር አለርጅን ይቀንሳል። ኪውርስቲን ስና ኪውርስቲን የእጽዋት ፍላቮኖይድ ሲሆን ጠንካራ ጸረ አለርጅክ፣ ጸረ ብግነት ባህሪ ያለው በሳምባ የሂስታሚን ምላሽን ለመቀነስ ይረዳል። የአለርጂ አስም ችግርን ቀለል ለማድረግ ወይም እንዳይዘን ለመከላከል ይረዳል። የአፕልን ፖሊፊኖልና ቫይታሚን ሲን ስናይ እንደ ጸረ ኦክሲደንት በማገልገል የሳምባ ህዋሳትን ከኬሚካሎች፣ ከሲጋራ ጭስ ያሉ አካባቢያዊ ጥቃቶች ወይም ጉዳቶች ይጠብቃሉ። አፕልን አዘውትሮ መመገብ የሳምባ ተግባርን ለማስጠበቅ፣ ለማቆየት ይጠቅማል። ጥናቶች እንዳሳወቁት ከሆነ አፕልን አዘውትሮ መመገብ የሳምባ አቅም ተግባር እንዳይወርድ ይረዳል። ኮፕድ ወይም ክሮኒክ ኦብስትራክቲቭ ፕሮማሪ ዲዝ አይነት የሳንባ ችግሮች እንዳንጋለጥ ይረዳሉ። አፕል በቃጫ ይዘቱ ምክንያትም የአንጀት የሳንባ አክሲስ ጤናን ይጠብቃል። ጤናማ የሆኑ ጠቃሚ ባክቴሪያ በአንጀት ላይ ሲኖሩ ሳንባ ሊጎዳ ከሚችል ሲስተሚክ ኢንፍላሜሽን ወይም አጠቃላይ የሰውነት ብግነት የመያዝ እድልን ይቀንሳል። አፕል በኪሪስቲን ይዘቱ የሚሰጠው ጥቅምም የተፈጥሮ የጸረ ሂስታሚን አገልግሎት ይሰጣል። አለርጅን ለማስወገድ ይጠቅማል። ጸረ ብግነት ባህሪና ጸረ ኦክሲደንት ባህሪ አለው። ለልብ ጤና ይረዳል። ለአንጎል ጤና ይረዳል። ካንሰርን ለመዋጋት ይረዳል። ለጡንቻ ማገገም፣ ለሰውነት ጥንካሬ ይረዳል። ለደም ስኳር፣ ለሜታቦሊክ ምጥጥን ይረዳል። ለጉበት ጤና ይረዳል። ለአጥንት ጤናም ይጠቅማል። አፕል በቫይታሚን ሲ ይዘቱም፣ ቫይታሚን ሲ ጠንካራ ጸረ ኦክሲደንት ስለሆነ ሰውነትን ከኦክሲዳይዝ ጉዳት ይጠብቃል። ለኮላጅን ምርት ይረዳል። በተለይ ለቆዳ ለመገጣጠሚያና ለደምስር ለደም ስር ኮላጅን ምርት፣ በሽታ የመከላከል አቅምን ለመጨመር ይረዳል። ለኒሮ ትራንስሚተር ምርት ያገለግላል። ለሙድ መስተካከል ይጠቅማል። የብረት ወይም አይረን መመጠጥን ይጨምራል። ለልብ ለደም ለደም ስር ጤና ይረዳል። ለጉበት ተግባር ይረዳል። ካንሰርን ለመከላከል እንዲሁም የካንሰር ህዋሳትን ለማጥቃት ይረዳል። ለአይን ጤና ይጠቅማል። መተንፈሻ አካላት ጤና ከሚጠቅሙ ምግቦች ውስጥ በሁለተኛ ደረጃ የሚገኘው ቆስጣ ወይም አረንጓዴ ቅጠል ያላቸው አትክልቶች ይሆናል። አረንጓዴ ቅጠል ያላቸው አትክልቶችም እንደ ኬል ሲዩስ፣ ቸርድ ና ቆስጣን ያካታል። ስለዚህ በብዛት የምናገኘው እንዲሁም በጥቅሙ የሚታወቀውን ቆስጣን መጠቀም ይቻላል። አረንጓዴ ቬጅቴብሎች ወይም ቆስጣ ለመተንፈሻ አካላት ጤና በጣም ወሳኝ ናቸው። በያዙት ከፍተኛ የጸረ ኦክሲደንት መጠን፣ የማግኒዚየም መጠን፣ የፎሌት መጠን የሳምባ ህዋሳትን ከጉዳት ለመጠበቅ የመተንፈሻ ቱቦዎችን ወይም ሪስፓቶሪ ኤርዌይስ ዘና ሰፋ ለማድረግ ይጠቅማሉም። አረንጓዴ ቅጠል ያላቸው አትክልቶች ብዙ እንደ ቫይታሚን ሲ፣ ቫይታሚን ኢ ና ቤታ ካሮቲን ያሉ ጸረ ኦክሲደንቶችን ይዘዋል። እነዚህ ንጥረ ነገሮች የሳንባ ህብረ ህዋሳትን በአየር ብክለት፣ በሲጋራ ጭስ፣ በኢንፌክሽኖች የሚፈጠር የኦክሲዳይዝ ጭንቀትን ለማስወገድ ይጠቅማሉም። ቆስጣ ወይም እነዚህ አረንጓዴ ቬጅቴብሎች የአስም የብሮንካይተስ ችግር ላለባቸው ሰዎች ይረዳሉ። ከፍተኛ የማግኒዚየም መጠን ስለያዙ በማግኒዚየም ይዘታቸው የብሮንካያል ትቦ ጡንቻዎች ወይም ብሮንኪያል መስልስ ሪላክስ ወይም ዘና ለማድረግ ይረዳሉ። ወደ ብሮንካይ ብሎም ወደ ሳምባ የሚኖርን የደም ፍሰት ያሻሽላሉ። ለተስተካከለ ትንፈሳም ይረዳሉ። በተለይ የአስም ችግር ላለበት ሰው እነዚህ ምግቦች ይረዱታል። በክሎሮፊል ይዘታቸው ለማምከን ወይም ለዲቶክሲፊኬሽን ይረዳሉ። እነዚህ አትክልቶች በደም ስር ውስጥ መርዛማ ንጥረ ነገሮችን ወይም ቶክሲኖችን ለማስወገድ ይጠቅማሉ። ሳምባም የሌሎች አካላት የዲቶክሲፊኬሽን ስራ ስለምሰራ ቶክሲኖችን ማስወገድ መቻላቸው የሳምባን ጫና ይቀንሳል። ጫና መቀነስ ደግሞ ጤንነትን ይፈጥራል። እንዲሁም ለተሻለ ጥራት ላለው ተግባር ይጠቅማል። ፎሌትን በመያዛቸው የመተንፈሻ አካላትን ጤና ይደግፋሉ። በጥናቶች እንደተረጋገጠው ከሆነ በሰውነት ዝቅተኛ የፎሌት መጠን መኖር ከአስም ምልክቶች መጨመር ጋር ግንኙነት እንዳለው ተጠቅሷል። ጸረ ኦክሲደንቶች ነጻ ራዲካሎችን በማውደም የኦክሲዳይዝ ጭንቀትን፣ ብግነትን በማስወገድ ለብዙ አካላት ጤና ይረዳሉ። አንዱ ጸረ ኦክሲደንት ቫይታሚን ሲ ሲሆን ነጻ ራዲካሎችን ከማስወገድን በተጨማሪ እንደ ቫይታሚን ኤ ያሉ ሌሎች ጸረ ኦክሲደንቶችን ሪጀነሬት እንዲያደርጉ ወይም እንደገና ራሳቸው እንዲተኩ ለማድረግ ይጠቅማል። የሳምባ ሀዋሳትን ይጠብቃል። በሽታ የመከላከል አቅምን ይጨምራል። ሌላው ጸረ ኦክሲደንት ቫይታሚን ኢ ሲሆን የሳምባ ሀዋሳትን የሴል ሽፋን ወይም ሴል ሜምብሬን ከኦክሲዳይዝ ጉዳት የሚጠብቅ ጸረ ኦክሲደንት ነው። በሴል ሽፋን ውስጥ የፋት መጎዳትን ይከላከላል። የመተንፈሻ ቱቦዎች ብግነትን በመቀነስ ለመተንፈሻ አካላት ጤና ይጠቅማል። ከቫይታሚን ሲ ጋር በጋራ ይሰራል። ሌላው ጸረ ኦክሲደንት ቤታ ካሮቲን ነው። ፕሮ ቫይታሚን ኤ በመባል ይታወቃል። ቤታ ካሮቲን ካሮቲኖይድ ሲሆን ሰውነታችን ወደ ቫይታሚን ኤ ይቀይረዋል። የመተንፈሻ አካላት ሙከስ ሜምብሬንን ወይም የመተንፈሻ አካላትን የውስጠኛው ሽፋንን ጤና ይጠብቃል። በሽታ የመከላከል አቅምን ይጨምራል። ቆስጣ ወይም ሌሎች አረንጓዴ ቅጠል ያላቸው አትክልቶች በከፍተኛ የማግኒዚየም መጠናቸው የሚከተሉትን ጥቅሞች ይሰጣሉ። ማግኒዚየም በሰውነት ውስጥ ከሶስት መቶ በላይ ኤንዛይማቲክ ሪያክሽን የሚሳተፍ ወሳኝ ወይም ቫይታል ማዕድን ነው። ስለሆነ። ጡንቻ ተግባር፣ ጡንቻን ዘና ፈታ ለማድረግ ይጠቅማል። የነርቭ ስርዓትን ለመቆጣጠር ይረዳል። ለኤነርጂ ፕሮዳክሽን ወይም ኤቲፒን ለመመስረት ይረዳል። ለአጥን ጤና ይጠቅማል። ለልብ፣ ለደም ለደም ስር ጤና ይረዳል። የደም የስኳር መጠንን ለማመጣጠን ይረዳል። በሽታ የመከላከል አቅምን ለመጨመር ይረዳል። ለምግብ ስርዓተ ልመት አካላት ጤና ይረዳል። በእነዚህ አትክልቶች የሚገኘው ፎሌትም ለዲኤንኤ ሴንተሲስ፣ ለሐዋሳት ክፍፍል ይጠቅማል። ለቀይ የደም ህዋሳት ምርት ይረዳል። በእርግዝና ወቅት ለሚፈጠር ኒውራል ቲዩብ ዲፌክት ወይም የህፃናት ስንኩልነት እንዳይፈጠር ይከላከላል። በሆሞሲስቲ ሜታቦሊዝም ምክንያትም ለልብ ጤና ይረዳል። የአንጎል ጤናን ይደግፋል። በሽታ የመከላከል አቅም ስርዓትን ለመደገፍ ይረዳል። ለፈርቲሊቲ ወይም ሪፕሮዳክቲቭ ሀልዝ ያገለግላል። ለሴት ልጅ ለእንቁላል ልቀት ወይም ውጸት ያገለግላል። ለወንድ ልጅ ደግሞ የስፐርም ኳሊቲ ለመጠበቅ ያገለግላል። ከዛም ለኤምብሪዮሎጂክ ዲቨሎፕመንት ወይም በማህፀን ስላለ ልጅ እድገት ያገለግላል። ለቆዳ ለጸጉር፣ ለጽፍር ጤና ይጠቅማል። የመተንፈሻ አካላት ጤናን ከሚጠብቁ አራት ምግቦች ውስጥ በአንደኛ ደረጃ የሚገኘው አሳን መመገብ ነው። እንግዲህ አሳ በጣም ጠቃሚ ምግብ ነው። በተለምዶ ሬስቶራንቶቹ ጋር አሳን ስና አሳ መሆኑ ነው እንጂ የትኛው አይነት ዝርያ እንደሆነ አናውቅም። ምናልባት ማወቅ የምንችልበት ሁኔታ ካለ እንደ ሳልሞን፣ ሳርዲን እና ማክሬል አይነት አሳዎች ከዚህ ከመተንፈሻ አካል ጤና ጋር ተያይዘው ይጠቅማሉ። አሳ የመተንፈሻ አካላትን ጤና ለመጠበቅ የመተንፈሻ አካላት በሽታዎችን ለመከላከል ሁነኛ ምግብ ነው። አሳ በከፍተኛ መጠን እንደ ኢፒ ዲኤችኤ አይነት ኦሜጋ ስሪን በመያዙ ለጠንካራ ጸረ ብግነት ጥቅም ይውላል። ስር የሰደደ የመተንፈሻ አካላት ብግነት ወይም ክሮኒክ ኢንፍላሜሽን ለአስም፣ ለብሮንካይተስ ወይም ኮፕድ ለተባሉ በሽታዎች ያጋልጣል። ኮፕድ ማለት ክሮኒክ ኢንፌክቲቭ ፑልሞናሪ ዲዝ ማለት ነው። ኦሜጋ ስሪ ይህን ብግነት ለመከላከል ይጠቅማል። የመተንፈሻ ቱቦዎች ወይም ሪስፓራቶሪ ኤሪዎስ እንዲጠቡ የሚያደርጉትን ኦቨርአክቲቭ የሚሆኑ ሪስፖንስን ለመከላከል፣ ለመቀነስ ይረዳሉ። የአሳ ኦሜጋ ስሪ ለሳምባ ጤንነት፣ ለሳምባ ጥበቃ ያገለግላል። ጥናቶች እንዳሳወቁት ከሆነ ኦሜጋ ስሪ የሳምባ ተግባርን እንደሚጨምር ነው አስም ላለባቸው ሰዎች ደግሞ ኮርቲኮስትሮይዶችን የመፈለግ አቅም ቀንሶ ተገኝቷል። በሽታ የመከላከል አቅም ስርዓትን ለመደገፍ ይረዳል። ኦሜጋ ስሪ የኢሚዩን ሲስተምን ወይም በሽታ የመከላከል አቅም ስርዓትን ለመቆጣጠር ስለሚረዳ የሳምባ ህዋሳትን ህብረ ህዋሳትን ሊጎዱ የሚችሉትን የሳንባ ኢንፌክሽኖች እንደ ኒሞኒያ ወይም የሳምባ ምች ያሉ ችግሮችን ለመቀነስ ለመከላከል ይረዳል። ኦሜጋ ስሪ በጣም ጠቃሚ ንጥ ነገር ሲሆን በሰውነት በበቂ ሁኔታ ስለማይመረት በምግብ መልክ ማካተት በጣም ጠቃሚ ነው። የኦሜጋ ስሪ ጥቅምም ለልብ ለደም ለደም ስር ጤና ይረዳል። ለአንጎል ጤና ይጠቅማል። ለአይን ጤና ይጠቅማል። ለአጥን ጤና ይረዳል። የመገጣጠሚያ ጤናን ይደግፋል። ለቆዳ ጤና ይጠቅማል። ለሆርሞን ምጥጥን ይረዳል። ለፔሬ መስተካከልም ይረዳል። ስለሆነም የተጠቀሱትን ጥቅሞች ለማግኘት በቂ የተጠቀሱትን ጥሩ ነገሮች እንዲኖሩን ከመተንፈሻ አካላት በሽታዎች ለመጠበቅ የመተንፈሻ አካላት ተግባርን ለመጨመር ብሎም ጤንነትን ለማስጠበቅ እንደ አሳ፣ ቆስጣ፣ አፕል እና ነጭ ሽንኩርት ያሉ ምግቦችን አዘውትሮ መመገብ ያስፈልጋል። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ይህ ቪዲዮ ለሌሎች እንዲደርስ የድርሻውን ይወጡም። እስኪ ይህን ቪዲዮ የተመለከታችሁ በሙሉ ሁላችሁም ላይክ አድርጉት። ተመሳሳይ ቪዲዮዎችን ከፈለጋችሁ ከስር ሊንካቸው ተቀምጧል፣ ተመልከቷቸው። ስለ አዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ ላይ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።